ሰላም ጤና ይስጥልን። ክብራትና ክብራን የቻናላችን ቤተሰቦች ክብራና መረጃ የሰዓቱን አንኳር መረጃዎች ይዘን ቀርበናል። እስከ ዜናዎቻችን ድምዳሜ አብራችሁን እንዲቆዩ እንጋብዛለን። በቅድሚያም ዜናዎቹ ተወዳጁ ድምፃዊ አብዱኪያር ከደረሰበት አደጋ አገግሞ አሁን በከዘራ ታግዞ መራመድ መጀመሩንና በቅርቡም ያለምንም እርዳታ መራመድ እንደሚጀምር ገልጿል። ለ2026 ዓለም ዋንጫ ማጣሪያ የኢትዮጵያ ብሔራዊ ቡድን ዛሬ ሰኞ ከጅቡቲ ጋር ይጋጠማል። እርሶስ ግምቶ ምንድን ነው? አሁንም ትኩረት ለኤች አይ ቪ ኤዲስ የዕለቱ አንኳር መረጃዎቻችን ናቸው። በሌላ በኩልም ከ7.2 ሚሊዮን በላይ ተማሪዎች በጸጥታ ችግር ወደ ትምህርት ገበታ አልተመለሱም ብሏል ትምህርት ሚኒስቴር። ኢትዮጵያ በሀያኛው የዓለም የቤት ውስጥ አትሌቲክስ ሻምፒዮና ከአፍሪካ አንደኛ ደረጃን ይዛ አጠናቃለች። ወደ ዝርዝር መረጃዎቻችን አለፍን። ተወዳጁ ድምፃዊ አብዱኪያር ከደረሰበት አደጋ አገግሞ አሁን በከዘራ ታግዞ መራመድ መጀመሩንና በቅርቡም ያለምንም እርዳታ መራመድ እንደሚጀምር ገልጸዋል። አልሐምዱሊላህ በከዘራ ድጋፍ መራመድ ጀምሬያለሁ በሚል በቪዲዮ ያሰራጨው አብዱ። ጉዳት ከደረሰበት በኋላ ደግሞ የእናቱም ሐዘን ተደርቦበት እንደነበር የሚታወቅ ሲሆን ከአገር ውስጥ ከተለያዩ አገራት በአካል፣ በስልክ፣ በኢሜይልና በተለያየ መንገድ ያጽናናችሁኝ፣ ያበረታችሁኝና የጸለያችሁልኝ ወንድምናቶች እጅግ በጣም አመሰግናለሁ ብሏል። አልሐምዱሊላህ ከሐዘኔ ተጽናንቻለሁ ከሕመሜም አገግሜ አሁን አጥንቴ ገጥሞልኝ በከዘራ እየታገዝኩ በደንብ እየረገጥኩ እራመዳለሁ በሚል መልእክት ያስተላለፈው አብዱ በሚቀጥሉት ቀናት በደንብ ተለማምጄ በቅርብ ያለምንም እርዳታ መራመድ እጀምራለሁ፣ በድጋሚ ሁላችሁንም አመሰግናለሁ በማለት መልእክት አስተላልፏል። ድምፃዊው ልክ የዛሬ ወር ባስተላለፈው መልእክት በቀደም ሊፍት ወድቆብን ብን ከከባድ አደጋ ተረፍኩ፣ ዛሬ ደግሞ የእናቴን ሞት ተረዳሁ። ፈተናው እየበዛብኝ ነው። ሁላችሁም በጾማችሁና በጸሎታችሁ አስታውሱኝ ሲል ጥሪ አቅርቦ እንደነበር መዘገቡ ይታወሳል። ለ2026 ዓለም ዋንጫ ማጣሪያ የኢትዮጵያ ብሔራዊ ቡድን ዛሬ ሰኞ ከጅቡቲ ጋር ይጋጠማል። በሞሮኮ በሚደረገው ይህ ጨዋታ ለኢትዮጵያ እጅግ ወሳኝ ነው። ምንም እንኳ ቀጣይ አምስት ጨዋታዎች የሚቀሩ ቢሆንም ዋሊያዎቹ ይህንን ጨዋታ ካሸነፉ ወደ ዓለም ዋንጫው የማለፍ እድላቸውን ያሰፋሉ። በዓለም 146ኛ ደረጃ ላይ የሚገኘው ኢትዮጵያ ብሔራዊ ቡድን እስካሁን ለዓለም ዋንጫ አልፎ የማያውቅ ሲሆን ከጅቡቲ ጋር የሚያደርገውን ይህንን ግጥሚያ ካሸነፈ ነጥቡን ወደ ስድስት ለማሳደግ ይችላል። በዚህም የሚቀሩትን ጨዋታዎች በሙሉ ካሸነፈ በምድቡ ውስጥ ሊያልፍ የሚችልበት እድል ይኖራል። ይህ በእንዲህ እንዳለ ጅቡቲና ኢትዮጵያ እስከ ዛሬ ድረስ 17 ጊዜ የተጋጠሙ ሲሆን አንድም ጊዜ ጅቡቲ አሸንፋ አታውቅም። ሁለት ጊዜ አቻ ከመውጣታቸው ውጭ ቀሪዎቹን ያሸነፈችው ኢትዮጵያ ናት። ዋሊያዎቹ በዓለም 146ኛ ላይ የሚገኙ ቢሆንም ጅቡቲ ደግሞ ከዚህም በ45 ደረጃዎች ወደ ታች ዝቅ ያለ ቦታ ላይ ትገኛለች። በመሆኑም በርካታ ዓለም አቀፍ የእግር ኳስ ተንታኞች በዚህ ግጥሚያ ኢትዮጵያ ሁለት ለዜሮ ልታሸንፍ እንደምትችል ገምተዋል። ከሰባት ነጥብ ሁለት ሚሊዮን በላይ ተማሪዎች በጸጥታ ችግር ወደ ትምህርት ገበታ አልተመለሱም አለ ትምህርት ሚኒስተር። በአንዳንድ አካባቢዎች በተፈጠረ የጸጥታ ችግር ምክንያት ከሰባት ነጥብ ሁለት ሚሊዮን በላይ ተማሪዎች ወደ ትምህርት ገበታቸው አለመመለሳቸውን የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ገልጸዋል። ሚኒስትሩ ፕሮፌሰር ብርሃኑ ነጋ እና የአማራ ክልል ርዕሰ መስተዳድር አረጋ ከበደን ጨምሮ ከፍተኛ የመንግስት ስራ ኃላፊዎች እና ባለድርሻ አካላት በተገኙበት በባህር ዳር ከተማ የክልሉ የትምህርት ንቅናቄ መድረክ እየተካሄደ ነው። ሚኒስትሩ በዚህ ወቅት ባደረጉት ንግግር በኢትዮጵያ አንዳንድ አካባቢዎች በተፈጠረ የጸጥታ ችግር ምክንያት ከ7.2 ሚሊዮን በላይ ተማሪዎች ወደ ትምህርት ገበታቸው እንዳልተመለሱ ገልጸዋል። የአማራ ክልል ርዕሰ መስተዳድር አረጋ ከበደ በክልሉ በጸጥታ ችግር ምክንያት በዘንድሮ የትምህርት ዘመን 7 ሚሊዮን ተማሪዎችን መዝግቦ ለማስተማር ቢታቀድም የተመዘገቡት ተማሪዎች 2.8 ሚሊዮን ብቻ መሆናቸውን አስታውቀዋል። ችግሩን ለመቅረፍ በትምህርት ዘመኑ በሁለት ዙር በተደረጉ ኢ መደበኛ መዝገባዎች የተመዘገቡት 76000 ተማሪዎች ብቻ መሆናቸውን ተዘግቧል። እርሶስ ግምቶ ምንድን ነው? አሁንም ትኩረት ለኤችአይቪ ኤድስ? የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በቅርቡ ባካሄደው ጥናታዊ ትንበያ መሰረት በሀገራችን እድሜያቸው ከ15 ዓመት በላይ በሆኑ ሰዎች መካከል የኤችአይቪ ኤዲስ የስርጭት ምጣኔ የዜሮ ነጥብ ሰማኒያ ሰባት ፐርሰንት ሲሆን በዚህም ስሌት 605238 በላይ የሚሆኑ ወገኖች ኤችአይቪ በደማቸው እንደሚገኝ 7428 ሰዎች በአመት ውስጥ አዲስ በኤችአይቪ እንደሚያዙና 1065 ሰዎች ደግሞ በበሽታው ምክንያት እንደሚሞቱ ያመላክታል። ሆኖም የስርጭቱ ምጣኔ ከክልል ክልል እና ከከተማ አስተዳደር ከተማ አስተዳደር የሚለያይ ሲሆን አዲስ አበባ 3.25%፣ ጋምቤላ 3.24%፣ ሐረሪ 2.76% ድሬደዋ 2.35% ትግራይ 1.2% እና አማራ 1.1% በመሆን በአጠቃላይው አገራዊ የስርጭት መጠን በላይ ከፍ ብሎ ይታይባቸዋል። በሌላ በኩል ዝቅተኛው የስርጭት መጠን የታየው በሶማሌ ክልል 0.17% ነው። በክልልም ውስጥ ከቦታ ቦታ እና ከከተማ 2.9% እና በገጠር 0.4% እንዲሁም በማህበረሰብ ክፍሎች የስርጭት ምጣኔ የሚለያይ ሲሆን ይበልጥ ተጋላጭ የአፍላ ወጣት ሴቶች የኤችአይቪ የስርጭት ምጣኔ አንድ ነጥብ ሰባት ፐርሰንት መሆኑንም አሳይቷል። ሀገራችን የኤችአይቪ መከላከልና መቆጣጠር ስራዎችን በማጠናከር ቅንጅታዊ አሰራርን በማጎልበት ማህበረሰቡ፣ መንግስታዊ የሆኑ ተቋማትን፣ የሃይማኖት ተቋማትን፣ አጋድ ድርጅቶችን፣ ኤችአይቪ በደማቸው የሚገኝ ማህበራት፣ ሲቪክ ማህበራትን እና የሚመለከታቸውን ባለድርሻ አካላት በማሳተፍ ኤችአይቪ በማህበረሰቡ ጤናና በሰብአዊ ደህንነት ላይ የሚያሳድረውን ተጽዕኖ በመቀነስ ረገድ ከፍተኛ ውጤት አስመዝግባለች። ይሁን እንጂ እያጋጠመ ካለው የሰላም እጦትና አለመረጋጋት ጋር ተያይዞ እንዲሁም የማህበረሰቡ መዘናጋትና ለበሽታው የተሰጠው ትኩረት የቀነሰ መምጣት፣ ከዚህ ቀደም የነበረው የአመራሩ ቁርጠኝነት ዛሬ ላይ መታየት አለመቻል፣ መንግስታዊና መንግስታዊ ያልሆኑ ተቋማት የኤችአይቪ ሜንስትሪሚንግ ፕሮግራሞችን በባለቤትነት አለመተግበር፣ ለኤችአይቪ ተጋላጭ በሆኑ የስራ ቦታዎች የሚሰሩ ሰራተኞች እና ለኤችአይቪ ተጋላጭ የሆኑ አፍላና ወጣት ሴቶች የኤችአይቪ ምርመራ አገልግሎት ተጠቃሚ ከማድረግ አንጻር የጎላ ክፍተት መኖሩን መረጃዎች ያመለክታሉ። ከዚህ በተጨማሪ የኤችአይቪ ፕሮግራም ግብዓቶች መቆራረጥ ለአብነትም የኮንዶም አቅርቦት የኤችአይቪ መመራመሪያ ኪቶች የአባላዘር በሽታዎች ህክምና ኪትና የላብራቶሪ ማሽኖች ብልሽት ችግር እየፈጠረ ይገኛል ማህበረሰቡ የባህሪ ለውጥ እንዲያመጣ ቫይረሱ በደማቸው የሚገኝ ወገኖች ራሳቸውን ይፋ አድርገው በማስተማር የማይተካ ሚና በመጫወት የበኩላቸውን አስተዋጽኦ ሲያበረክቱ የቆዩ ቢሆንም ከበቂ ድጋፍ እጦት የተነሳ ቫይረሱ በደማቸው የሚገኝባቸው ማህበራት ከጊዜ ወደ ጊዜ እየተዳከሙና እየፈረሱ መ መምጣት ከኤችአይቪ ጋር ተያይዞ የነበረው አድሎና ማግለል አሁንም መቀጠሉ የኤችአይቪ አገልግሎቶች ላይ አሉታዊ ተጽዕኖ ማሳደሩ ይነሳል። ክብራትና ክብራን የቻናላችን ውድ ቤተሰቦቻችን፣ ከብራና መረጃ የሰዓቱ አንኳር መረጃዎቻችን የእስካሁኖችን ነበሩ። ቻናላችን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ወቅታዊና ትኩስ መረጃዎችን ታገኛላችሁ። ስለዚህ ተወዳጁን የቻናላችን ቤተሰቦች ላይክ ሸር እያደረጋችሁ አብሮነታችሁን ታሳዩን እንፈልጋለን። ብራና መረጃ በሌሎች አንኳር መረጃዎች የምንገናኘው ይሆናል። ጤና ይስጥልን።